ከጠቅላይ ሚኒስትር አብይ አህመድ ጋር የታየው ፖሊስ ፈልግ ያላገኘውትም ያለው ግለሰብ ጉዳይ እጅግ አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ በውይይቱ ላይ የሰጡት ምላሽ እጅግ እያነጋገረ ይገኛል። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ትራምፕ በደስታ የዓለምን ህዝብ እንኳን ደስ አላችሁ በማለት የጦርነቱን ማብቃት ሲያበስሩ ኢራን መግለጫቸው ላይ ውሃ ከለሳለች። ነገሩ እጅግ አነጋጋሪ ሆኗል። መረጃውን በስፋት በዝርዝር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 የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን ከገለጹ በኋላ በርካታ አነጋጋሪ መረጃዎች ወጥተዋል። እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልእኮች ካጠናቀቁ በኋላ በስድስት ሰዓታት ውስጥ ለአስራሁለት ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምተዋል ነው ያሉት ትራምፕም። በዚህም ጦርነት እንደተጠናቀቀ እንደሚቆጠር ትራምፕም ገልጸዋል። ኢራን በስምምነቱ መሰረት ስምምነቱን ተኩስ አቁም በይፋ ተጀመረ ትጀምራለች ያሉት ትራምፕም፣ እስራኤል በ 12 ኛው ሰዓት ትከተላለችም ብለዋል። በ 24 ኛው ሰዓት የ12 ቀናት ጦርነት ማውቃቱን ላለም ህዝብ በይፋ እንደሚበሰር ሁለቱም ወገኖች ለስምምነቱ መከበር ተከባብረው እንደሚሰሩም ገልጸዋል። ይህ ጦርነት ለአመታት ቢቆይ መላው መካከለኛው ምስራቅን ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን ፍጹም አልሆነም አይሆንም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛው ምስራቅን ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን እየባርከ ሲሉ ነው የገለጹት። ታዲያ ይህንን ተከትሎ ነው ኢራን ለትራምፕ ምላሽን እየሰጠችው። ኢራን የትራምፕን መግለጫ ያስተባበለች ሲሆን የተኩስ አቁም ስምምነት ላይ አልደረስንም ስትል ነው መረጃውን የሚያወጣቸው። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በአሁኑ ወቅት ከእስራኤል ጋር ምንም አይነት የተኩስ አቁም ወይም ደግሞ ወታደራዊ ዘመቻ የማቆም ስምምነት ላይ አለመደረሱን ገለጹ። ሚኒስተሩ ይህንን መግለጫ በማበሬት ስር ገጻቸው ኤክስ የቀድሞ ትዊተር ላይ አስፍረዋል። ተናግረዋል። አራክቺ በመግለጫቸው የእስራኤል አገዛዝ በኢራን ህዝብ ላይ የሚያደርሰውን ህገወጥ ጥቃት በቴራን ሰዓት አቆጣጠር እስከ ጠዋት አራት ሰዓት ካቆመ አጸፋዊ ምላሻችንን እናቆማለን ሲሉም አስታውቀዋል። ይህ ከኢራን የተሰጠው መግለጫ የአሜሪካው ፕሬዝደንት ዶናልድ ትራምፕ እስራኤልንና ኢራንን ሙሉና አጠቃላይ የተኩስ አቁም ስምምነት ላይ እንደደረሱ ከገለጹም በኋላ ነው። ትራምፕ በትሩዝ ሶሻል ሚዲያ ባሰፈሩት ጽሁፍም የተኩስ አቁሙ ማክሰኞ በምስራቃዊው ሰዓት አቆጣጠር ከእኩለ ሌሊት ጀምሮ በአራት ሰዓት ውስጥም በየደረጃው የሚተገበር የተኩስ አቁም ስምምነት መደረጉን አስታውቀው ነበር። ትራምፕ ይህንን ይበሉ እንጂ እስራኤል ተደረሰ ስለተባለው የተኩስ አቁም ስምምነት በይፋ ያለችው ነገር የለም። የእስራኤል ወታደራዊ ባለስልጣናት በትራምፕ መግለጫ ላይ አስተያየት ከመስጠት የተቆጠቡ ሲሆን፣ የጠቅላይ ሚኒስትር ቤንያሚን ኔታሁን ጽህፈት ቤት ይፋዊ ምላሽም እየተጠበቀ ነው። አሁንም በቴህራን እና በሌሎች የኢራን ከተሞች ከፍተኛ የእስራኤል የአየር ጥቃቶች መቀጠላቸውም ተዘግቧል። የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትር አብይ አህመድ ጋር በነበረው ውይይት ላይ መገኘቱ እጅግ አነጋጋሪ ሆኗል። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችን ጭምር ሲሳደብ የነበረ ሰው ነው። ለህዝብ መልእክቱ እኔስ ለምን በህግ ዳኝ ያለው ለምን ህግ ይጠይቀኛል የሚል ይመስለኛል፣ ሲሉ አንድ ጠበቃ ስለ ጉዳዩ አብራርተዋል። እኚህ ግለሰብ ከዚህ ቀደም በአቶ ክርስቲያን ታደልና በአቶ ዮሐንስ ቧያሌው በኩል ክስ ሲቀርብባቸው የነበሩና ዳኞችን ጭምር የተሳደቡ ነገር ግን የአዲስ አበባ ፖሊስ ላገኛቸው አልቻልኩም በማለት የተለያዩ የፍርድ ቤት ቀጠሮችን ሲያራዝም እንደነበረ ይታወቃል። ታዲያ አሁን ላይ ጠቅላይ ሚኒስትር አብይ አህመድ በተገኙበት ስብሰባ ላይ መገኘታቸው እጅግ አነጋጋሪም ሆኗል። በተያዘ መረጃም ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በመጪው መስከረም የ2018 ዓ ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑን ተሰምቷል። የግል ሚዲያዎች በገንዘብ እጥረት ከገበያ እንዳይወጡ ጥረት እንደሚደረግም ተገልጿል። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር ባደረጉትም የጋራ ውይይት ላይ ነው። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት ሁለት ሶስት አመታት እኔ የምጎበኘው ጋዙን ነው እናንተ የምታዩት ስንዴን ነው ሲሉም ተናግረዋል። በዚህም መድረክ ላይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷን ማስታውቋል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ወጥን መያዙን ጠቅላይ ሚኒስትር አብይ አህመድ የመንግስት የ2017 በጀት አመት የስድስት ወር የስራ አፈጻጸምን በተመለከተ ለምክር ቤት አባላት ባቀረቡበት ወቅትም መናገራቸው የሚታወስ ነው። በወቅቱ የማዳበሪያ ፋብሪካ ግንባታው ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅም ጠቅላይ ሚኒስትሩ ተናግረው ነበር። በተጨማሪም ጠቅላይ ሚኒስትሩ በመጪው የ2018 መስከረም ወር ታላቁ የህዳሴ ግድብ ተጠናቆ ሪቫኑ እንደሚቆረጥ በዚሁ መድረክ ላይ እንደሚለም አስታውሰዋል። ዜናው በተለያዩ የመንግስት ሚዲያዎች ላይም የተዘገበም ነው። በግሉ የሚዲያ ዘርፍ ተሰማርተው እየሰሩ የሚገኙ ድርጅቶችም በገንዘብ እጥረት ከአገልግሎት እንዳይወጡ መንግስት አቅም የፈቀደውን እገዛ እንደሚያደርግላቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ላለፉት ሶስትና አራት አመታት በከፍተኛ ሚስጥር ይዛ ስታከናውነው የነበረው ታላቅ ተግባርን ጨምሮ በሀገሪቱ አጠቃላይ እንቅስቃሴ ውስጥም ከፍ ያለ ለውጥ የሚያመጡ ግዙፍ ፕሮጀክቶችም በአጭር ጊዜ ውስጥ ለህዝቡ ይፋ እንደሚደረጉም አስታውቀዋል። ቱ የኮሚኒኬሽን ሴክተር የህዝብና የግሉ ዘርፍ እንዲሁም የዲጂታል ሚዲያ ከፍተኛ አመራሮች ጋርም ሰኔ 16 ቀን 2017 ዓ ም ግማሽ ቀን የፈጀ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ በዘርፉ ላይ በሚስተዋሉ የተለያዩ ችግሮችና ክፍተቶች ዙሪያ ሰፋ ያለ ምክክርን አድርገዋል። ጠቅላይ ሚኒስትር አብይ አህመድ በሚዲያ ስራ ላይ የተሰማሩ ጋዜጠኞች በተግባራቸው ምክንያትም ምንም አይነት ጫና ሊደረግባቸው እንደማይገባ አስረድተው በዚህ ረገድ ሙያተኛው ላይ ምንም አይነት አደጋ የሚሆን መጉላላት እንዳይደርስም መንግስት ከለላና ዋስትና እንደሚሰጥም አረጋግጠዋል። ከዚህ ባሻገር በተለይም በግሉ ዘርፍ የተከፈቱ የሚዲያ ተቋማት በኪሳራ ምክንያት ከአገልግሎታቸው እንዳይወጡ መንግስት ድጋፍ ለማድረግ መወሰኑንም አስታውቀዋል። ህግና ስርዓቱን ጠብቆ እንዲሁም ለሙያና ለአገሩ ታማኝ የሚሰራ ጋዜጠኛ የሚሆን የሚዲያ ተቋም በመንግስት በኩል ተገቢው ድጋፍ ሊሰጠው እንደሚገባ ነው ጠቅላይ ሚኒስትር አብይ አህመድም የገለጹት። ኢትዮጵያ በታላቁ ህዳሴ ግድብ ግንባታ ሂደት ካጋጠሙ ፈተናዎች ተገቢውን ትምህርት በመቅሰሟ ሌሎች ግዙፍ የልማት ፕሮጀክቶችን በከፍተኛ ሚስጥር ይዛ በጥንቃቄ ስታከናውን ቆይታለች። በዚህ ረገድም በተለይም ላለፉት ሶስትና አራት አመታት የጋዝ ምርት አውጥቶ ጥቅም ላይ ለመዋል ስታከናውነ የቆየች ተግባር ተጠቃሽ ነው ያሉት ጠቅላይ ሚኒስተር አብይ አህመድ የፕሮጀክት አሁን ላይ በስኬት በመጠናቀቁ ከመጪው ወር አንስቶም እስከ መስከረም ባለው ጊዜ ውስጥም የጋዝ ምርት በይፋ ለገበያ የሚበቃ መሆኑን አረጋግጠዋል። ጠቅላይ ሚኒስተሩ አያይዘውም በሰጡት መግለጫ ከአለም አቀፍ ገበያ ግዢ ከመፈጸም አንስቶ ሀገር ውስጥ እስከ ማስገባት ያለው ሂደትን ለተወሳሰበ ፈተናና ለከፍተኛ ወጪ የተጋለጠ ሆኖ የዘለቀውን የአፈር ማዳበሪያ ምርትም በሀገር ውስጥም አምርቶ ለመጠቀ በመጠቀም ከናይጄሪያዊው ባለሀብት ዳንጎቴ ጋር መንግስት ስምምነት መፈረሙንም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረውን መረጃዎቻችን እኛ ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።